ልቤን ሳበው ከትዛዝ እጅህ ግዛኝ በቃል ውስጥ ልኑርል ይኸው ልቤ ይኸው እጄ ይኸው ዓይኔ ይኸው ጠጉሬ እንደዚ ያሉኝ እኮ እሷ ኃጢአተኛ ገላዋ እራፊ ትቀጣ ትደብደብ ትመታ በጥፊ ይኸው ፈረዱብኝ። ዓለም ሁሉ ሳቀ። የልቤን ንጹህ ድምፅ ማን አድምጦት ሄደ የእኔ አድማጭ ዜማዬ ይኸው መጥቻለሁ ይቅር በለኝ ብዬ ያልከው ይህም በህይወቴ አንድም እንኳን እንዳይጎድል፣ አሜን ፍቅርህ ይግባኝ አሜን ስል እንድውል፣ አሜን አውቃለሁ አምላኬ ከኔ ከእኔ በደል ይልቅ ቸርነት ይገዝፋል፣ ያንተ ማሐሪነት ከምድር ይሰፋል። አውቃለሁ አምላኬ ምላኬ ትችልበታለህ እንደገና መማር፣ ልብህ ቂም አያውቅም እኔን ለማስተማር። አውቃለሁ አምላኬ ለእኔ እንደነበር ደምን ያፈሰስከው ጀርባህ የቆሰለው በመስቀሌ ዋልከው አውቃለሁ አምላኬ። እንዴት ዋላችሁ? እንኳን ደህና መጣችሁ። ጌታዬ ሆይ ግን ልመንህ የኔን ኃጢአት በንስሐ ለማዳን ግን ልመንህ አደር አህን አምላኬ ሆይ አትታዘብ አንደበቴን፣ ብገረም ነው ባየሁት ጉድ ስመረምር ጓዳ ቤቴን። እንጂማ እንጂማ አልዘነጋም ምህረት ያለው ድንበር ታነሳለህ ከባሪያህ ላይ የተጫነን ያጢአት ቀንበር። ግን እኔንስ ይላል ልቤ የጣስኩትን መስመር አይቶ ከበደሌ ብዛት ሽራፊ ቃል አንደበቴ ማውጣት ፈርቶ ጌታዬ ሆይ ግን ልመንህ የኔን ኃጢአት በንስሐ ለማዳን፣ ግን ልመንህ ዝሙት ሆኗል ምን ለይበት፣ ውሸት ሆኗል መጠሪያዬ፣ ስርቆት ለምዷል ይህ መዳፌ፣ ዓለም ሆና መሸሻዬ ካንተ ርቄ የተጓዝኩት የሮጥኩበት ኩበት የዓለም መንገድ፣ የኃጢአት ጽዋን እየጋተኝ ስራው ሆኗል ማንገዳገድ፣ ይህ ገላይም በቃኛ አያውቅ መደራረብ የግፍ ካባ ወስዳኛለች ልታግለኝ ይህች ዓለም ካንተ ስባ የጨለማን ጉዞ እግሬ ለምዶት ካንተ ሸሸ ይህ ስጋዬም ዛለ መሰል አሁን አሁን ግን ሸተተ ጠረን ቢኖር ለኃጢአት ለግፍ በደል የተሰራ ከኔ ውጪ ማል ሊሸተት ለምልክት የሚጠራ ማንም ጌታዬ ሆይ ግን ልመንህ በንስሐ የኔን ኃጢአት ለማዳን ግን ልመንህ አውቃለሁኝ ዋጋ የለው የማነሳው ይህ ጥያቄ ቢጨንቀኝ ነው ለመመለስ ቀና ማለት ተሳቀቄ። የማይዝለው ክንድህ ኔን ለማቀፍ ቢዘረጋም ውስጤ ያለው የግፍ ጠረን ወደ አንተ ግን አያስጠጋም። ምን ባትወደው የኔን መሸሽ ብትሰጠኝም አዲስ መንገድ ልጄ ብለህ ልታስጠጋኝ ጨለማዬን ለማስወገድ ብትጥርም በአባትነት አንዷን ግልገል ብትጣራ፣ ካህን ፊት ግን ግፍ ስራዬን መናገሩን አፌ ፈራ። አቤት ግፌ የአጢአት ግብሬ ስኖርበት ያልታወቀኝ ሊሻር ሲል ግን እንዴት ላውራው አንደበቴ ተናነቀኝ። አጎበጠው ትከሻዬን አሰበረው ግፍ አንገቴን፣ እምባ ሆኗል ንግግሬ ምን ቃሊፍተው አንደበቴን? ዝም ዝም ዝም ብቻ፣ ከራሴ ጋር ሙግት ከራስ ጋር ጥላቻ። አውቃለሁ አምላኬ ከኔ በደል ይልቅ ቸርነት ይገዝፋል፣ ያንተ ማሐሪነት ከምድር ይሰፋል። አውቃለሁ አምላኬ ትችልበታለህ እንደገና መማር ልብህ ቂማ ያውቅ ምኔን ለማስተማር። አውቃለሁ አምላኬ ለእኔ እንደነበር ደምን ያፈሰስከው ጀርባህ የቆሰለው በመስቀሌ የዋልከው አውቃለሁ አምላኬ የዘረጋህልኝ የሰጠህኝ እጅህ ለዛ ንጹሕ መዳፍ በችንካር መወጋት ከቶ እንደማይበጅህ። አውቃለሁ አውቃለሁ ግን በደለኛ ነኝ እያወኩ ስቻለሁ። ጌታዬ ሆይ አደራህን ማረኝና ልቁም ነፍሴና ስጋዬ አይተዋወቁም። ይድከም ገላዬ ይጹ ሚስገድ ከደጃፍ እግር የማይራቅ ከአባቴ ቤት እንዳልወጣ ከመዳፍ አደራህን አምላኬ ሆይ ይቅር በለኝ ላጠፋሁት ልጅነቴን ብክድ እንኳን አባትነትን ግን አየሁት አትቁጠረው የአፌን ቃል አትታዘብ ያንደበቴን ብገረምነው ባየሁት ጉድ ስመረምር ጓዳ ቤቴን እንጂማ አልዘነጋም ምሕረትን ቸርነትህ የለው ድንበር ታነሳለህ ከባሪያህ ላይ የተጫነን ያጢያት ቀንበር። ድንግል ሆይ እመቤቴ የአምላክ ስጦታ ሩህሩህ እናቴ አለ ውስጤ የምነግርሽ ከደጃፍሽ ተጠግቼ ካንቺ የተሻለ መሸሸጊያ የት አግኝቼ ጉንጬ በእምባ ቢርስ አንደበቴን ቃል ቢያጥረው ልቤን አንዳች ስሜት ተቆጣጥሮ ቢወጥረው ምን አለ ያልጠየኩሽ ምን ቀረ ያልሰጠሽኝ በጠላቶቼ ፊት ሰውር አርገሻ ቆምሽ። ውድቀት ነበር የሚታየኝ መጥፋት ነበረ እጣዬ፣ በምልጃሽ ዳንኩ እንጂ ቀርጦልኝ ጣጣዬ። ደጅሽ ላፈሰስኩት ያምባ ዘለላ በመዳፍሽ ዳብሰሽ ያረግሽልኝ ተድላ። ንጽሕተ ንጹሃን ቤዛዊተ ዓለም ወዳንቺ ጠይቄ ያጣሁት መልስ የለም። ይኸው ዛሬም ልክ እንደ ልማዴ ጉዳይ ይዥ የመጣው ላወራሽ ካሆዴ እማ እማምላክ አዛኝቷ እናቴ እጄን ያዥኝ እንዳልወድቅ ተንበርክኳል ይህ ጉርበቴ። ጠፍቻለው አለሙጣኝ ውጣኝ በብልጭ ልጭ ተማርኬ ቆይቻለሁ ከጸለይኩኝ ወደ ልጅሽ ተንበርክኬ ምሬት ሆኗል ያፌ መፍቻ ቃላ ይወጣኝ ለምስጋና ንፉ ጎኗል ይህ መዳፌ መመጽወቱን ትቷልና እግሬስ ቢሆን ካልጎደለኝ በቀር መች ይመጣል ደጅሽ? ሲሞላልኝማ ከሀዲነኝ ልጅሽ ሳጣ ወደ አንቺ፣ ሳገኝ ወደ ዓለም ብመላለስ እንኳን ምልጃሽ አልጎደለም እናቴ። አልመችም ምኔ ልጅሽ አንድ ቦታ ልቤ አይረጋም፣ ካልጎደለኝ በቀር ከደጃፍሽ አልጠጋም። እሻሻለው ካንቺ ርቄ ከልጅሽ ቤት አመልጣለው የነፍሴን ዘንግቼ ለስጋዬ አደላለሁ። እናቴ ሆይ ልጠይቅሽ ምን ተሰምቶሽ ነበር የጠፋለት ልጅሽ የፍጡራን ፈጣሪ ያለም ሁሉ ጌታ በኢየሩሳሌም የጠፋብሽ ለታ። ድንግል ሆይ ልጠይቅሽ ምን ተሰምቶሽ ነበር የጠፋለት ልጅሽ ሁሉን የፈጠረ ለሁሉ የሞተ አንዱ ለብዙዎች የተንከራተተ ያለም ሁሉ ጌታ ልጅሽና አምላክሽ የጠፋብሽ ጊዜ ፈልገሹ ነበር ድንግሎ የተጨንቀሽ እናቴ ሆይ እባክሽ እኔንም ፈልግኝ ከዓለም አላቀሽ ከጉያሽ አስጠጊኝ ባልመችም ለምህረት የግፍ ሻማ በመልበሴ አውልቂልኝ አደራሽን ባንቺ ትካስ አንዷ ነፍሴ፣ የጌታዬ እናት የአምላኬ ስጦታ፣ ከቤቴ መልሽኝ ከሰላሙ ቦታ፣ አደራሽን። እንደምን ዋላችሁ እንደምን ከረማችሁ? አሜን የአምላካችን ስም ከአጽናፍ ዓለም እስከ አጽናፍ ዓለም የተመሰገነና ከፍ ከፍ ያለ ይሁን። ማረኝ ዓለም ከምድር ብትናወጥ እስከ ምድር ዳር ዳርቻ ጦርነት ቢታወጅ ስለ ጸኑት ባንተ በስትንፋስህ ለሚኖሩት ማረኝ ለዓለሙ ድህነት ክብርን ለሚያውዱ ከፍቅርህ ምርኮ ስር ካንተ ለሚኖሩ ዓለምን ለናቁ ማረኝ፣ ይቅርበልኝ የላመ የጣመ ሳይሉ ሳይመርጡ በአንተ የጠገቡ በማዳንህ ለሚሉኑ ለነርሱ ማረኝ። አልድከም ከም በኃጢአት ዞሬ ልሁን ደጅ እያጠፋው ልምጣ ልታጠብ ከቤት ትንሽ ጸጋ ቢኖር ከፊትህ የሚያቆመኝ እንዳርቅ ከቤት ትንሽ ትንሽ ማረኝ። ከዳዊት ጸጸት ላይ ትንሽ ቢዳስሰኝ ከዓለም ዞርና ሲመሽግር ስር ነኝ ማረኝ። እውቀቴ መሰለኝ ቃልህን ናኩት ጊዜ እየነደደኝ። ምንም ብትበድለኝ ዛሬም አንተው ጋር ነኝ በረጅሙ አስረኸኛል አትለቀኝም። ፍቅርህ ይደንቀኛል ዓለምም ቢያደክመኝ ትንሽ ጸጋ ቢኖር እንኳን ከፊትህ ሚያቆመኝ እንዳርቅ ከቤትህ ትንሽ ትንሽ ማረኝ። አቤቱ ቃልህን ልታከብር ፍቅርህን ልትኖረው ወደ እኛ ስትመጣ የሰው ልጅን ክፋት እንዴት አገኘኸው? ተጸጽተ ይሆን እኛም በመፍጠርህ ወይስ ተስፋ አደረክ ፈቅደ በማኖርህ? እንዴት አዝነ ይሆን እንዴት ልብህ ደማ? በእጅህ የሰራኸው አንተነትን ክዶ ክፋት እያሰማ አቤቱ በክፋት ወድቀናል፣ ኃጢአት ደሞ አስሮናል። ልባችን ቢመኝም ከደጅህ መድረሱ እጅግ ርቆናል። አዎ አቅቶናል ጉልበታችን መሬት ለታይታ ቢሰግድም የልባችን ስሩ ከተገተረበት ተጎንብሶ አያውቅም ተሸንፎ አያውቅም። አዎ ትምክት አሳስሮናል ቃል ቀሎብናል እውነቱን ስነግር ከቅዱሱ ቃሎች ተራ ንግግሮች እጅግ ማርከውናል አዎ ስበውናል ታምሩ እንዴት ይሆን እንዳላዛር ከሞት የምንነሳበት ልቦናችን ነቅቶ አንተ የምንልበት ታምሩ እንዴት ይሆን ይቅርባት ልኖሮ ጽዋችን ባይጎድል ምን እንሆን ነበር አለምን ብንመስል እንኳን የሚያንተ ሁን እንኳን ፍቅርህ ገዛን በሕያው ምረት ከዝጭ ዓለም ቅዠት በማለዳ አንቃን ነው አሜን አሜን አሜን ያልከው ይሁን በሕይወቴ አንድም እንኳን እንዳይጎድል አሜን ፍቅርህ ይግባኝ አሜን ስል እንድውል ውስጤ ይጽረጽ የትዕግስት ዳር መስፈሪያ፣ ዓለም ይቀር ከኋላዬ ልከተልህ እንደ ጥላ። ከሰው ሁሉ ከምናየው ስንቱ ይሆን ትዕዛዝህን የሚያከብረው? ለስትንፋስህ የሚገዛ በአንተ ቃል የተቃኘው ማን ነው እውን? ማን ነው እውን? ልቤን ሳበው ከትዕዛዝህ እጅህ ይግዛኝ በቃል ውስጥ ልኑርልህ። ይኸው ልቤ ይኸው እጄ ይኸው አይኔ ይኸው ጠጉሬ እንደዚያ ያሉኝ እኮ እሷ ኃጢአተኛ ገላዋ እራፊ ትቀጣ ትደብደብ ትመታ በጥፊ ይኸው ፈረዱብኝ፣ ዓለም ሁሉ ሳቀ። የልቤ ንጹሕ ድምፅ ማን አድምጦት ሄደ? የእኔ አድማጭ ዜማዬ ይኸው መጥቻለው ይቅርበሌም ብዬ ያልከው ይህም በሕይወቴ አንድም እንኳን እንዳይጎድል፣ አሜን፣ ፍቅሪ ይግባኝ፣ አሜን፣ ስልንድውል፣ አሜን